ሰላም ጠናስጥልኝ ስጥልኝ፣ እንዴት ናችሁ? ወደ ቻናል ተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደና ነኝ። እንዴት ናችሁ? ሁሉ ሰላም ነው?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 እርሾ የፈረንጅ እርሾ አደረግኩኝና ግማሽ ሻይ ማንኪያ ደግሞ ጨው አደረግኩኝና አንድ ላይ ካዋሃድኩት በኋላ ለሰስ ያለ ቅዝቃዜውን የለቀቀ ውሃ በትንሹ እየጨመርን እንደዚህ አድርገን መጀመሪያ በትንሹ እናቦከዋለን። ከዛ በእጃችን ደግሞ ሽት አድርገን እናቦከዋለን። ከዛ ዘይት ትንሽ ጨመርኩበት። አንድ የሾርባ ማንኪያ ብጨምሩበት በቂው ነው፣ ቆንጆ እንዲሆንልን ማለት ነው ውስጡ። ከዛ በደንብ አድርገን አሽተን እናቦከዋለን። በደንብ አድርጋችሁ አሽታችሁ ስታቦኩት ውጤቱ በኋላ ላይ በጣም ቆንጆ ነው የሚሆነው። የወላችሁ በጣታችሁን ስትነኩት ምልስ ሲል ቆንጆ ስለታሸነው እንደዚህ የሚሆነው አሁን ደግሞ አስቀምጠን ኩፍ ሲል ደግሞ ይዤው መለሳለሁ። ይኸው እንደዚህ እኔ ወደ አንድ ሰዓት ከ45 ደቂቃ እስከ አንድ ሰዓት ባለ ውስጥ ነው አቆይቸው የተመለስኩት። የወላችሁ በጣም ቆንጆ ነው የሆነው። አሁን ደግሞ እሱን አንስተን እንዳምጠውና ደግሞ እንደምንፈልገው አድርገን ቅርጽና ያው ክብ ክብ በትንንሹ እናወጣለታለን። ይሄው እንደዚህ እኩል አድርገን ካስተካከልም በኋላ እኔ በዚችኛዋ ቅርጽ ማውጫ ነው አነሳነስ እንዲልልኝ በሱ ነው ምቆርጠው እናንተ በምትፈልጉት በመካከለኛው መርት ይቆርቆሮ እንደዚሁም ደግሞ ቤታችሁ ውስጥ ባለው ነገር እንደዚህ አስተካክሎ በደንብ በሚያወጣላችሁ ነገር እንደዚህ መቆራረጥ ይቻላል ተለቅ ተለቅም ከዚህ ማድረግ ትችላላችሁ ግን ትንንሿ ስትሆን ለብዙ ሰው ይዳረሳል እንዲሁም ደግሞ ለልጆችም ለትምህርት ቤት ደግሞ ለአራት ሰዓት ለሻይ ሰዓት መሆን ስለሚችል ማለት ነው ከዛ እዚህ ጋር የምጋግርበት ፓትራ ላይ ዘይት ቀብቻዋለሁ። እሱ ላይ እያንዳንዱ እንደዚያ አርገን አስቀምጠን ደግሞ ሌላው ነው የቀረበም ደግሞ እንደዛው እናደርገዋለን። የኔ እቃው እንዲበቃኝ እያስተካከልኩ ነው፣ እንትን ያልኩት። አሁን ይሄው እንደዚህ አድርጌ በደንብ አስተካክየዋለሁ። እዚህ ጋር ይሄኛው ካቻፕ አለኝ። ይሄ ኦች የሚለው ካቻፕ ነው። እሱን ከዚህ በፊት የፒዛ ሶስ ብዬ የሰራሁት ነበረ ልክ እንደሱ የሰራሁት ቤት ውስጥ ስለነበረ እሱ ላይ ትንሽ ካቻፕ እንደዚህ እንጨምርበታለን። ከሌላችሁም በአንድ ሽንኩርት ወዲያው ቁላልታችሁም እንትኑን መስራት ትችላላችሁ። ከዛ እያንዳንዱ ላይ እንደዚህ እያደረግን እንጨምራለን። ከዚህ በፊት የሰራሁት የፒዛ ሶስ እንደዚህ አለ። ቻናሌ ውስጥ ሊንኩን አስቀምጥላችኋለሁ። ካላያችሁት ብትመለከቱት በጣም ቆንጆ ነው አይደለም። ለፓስታ እንኳን ማባያ መሆን ይችላል። እንዲሁም ደግሞ ፒዛ ስትሰሩ እና ለብዙ ጊዜ አስቀምጣችሁ መገልገል ስለምትችሉ፣ ካላያችሁ እሱንም ተመልከቱት። በጣም ቆንጆ የፒዛ ሶስ ነው ሰርቼ ቻናሌ ውስጥ ያለው። ይሄ ሁሉም ላይ እንደዚያ አረግኩት። ከዛ ሁሉንም እንደዚህ አድርገን እናመቻቸዋለን። ከዚህ በፊትም በትልልቁ እንደዚህ የሰራሁት ሙሉን ማለት ነው። እንደሱ አይነት ፒዛዎች አሉ ቻናሌ ውስጥ። ይሄ ሁሉም እንደዚህ አድርጌ አስተካክየዋለሁ። ከዛ እዚህ ጋር ደግሞ እኔ ቺዝ እያረኩበት ነው። ቺዝ የማይፈልግ ሰው ካለ ቺዙን መተው ይችላል። እኔ እንደውም በፒዛ ሶሱ እንደዚህ አድርጌ ሰራሁት እንጂ የደቀቀ ስጋም ካላችሁ ደግሞ እሱን መጠቀም ትችላላችሁ። ጠበስ ጠበስ አድርጋችሁ ብጨምሩበት በጣም ቆንጆ ነው የሚሆነው። በዶሮ ስጋ መስራት ትችላላችሁ። ያው በተለያየ ነገር መስራት ስለምንችል ማለት ነው። አሁን ጦስኝ ነው እያረኩበት ያለሁት። የተወሰነ ጦስኝ እንደዚህ ስናረግበት ቃናውን ቆንጆ ነው የሚያደርግልን። ከዛ እዚህ ጋር ኦሊቭ ፍሬዋን ማለት ነው፣ እሱን ነው እያረኩበት ያለሁት። ሁለት ሁለቱን ብናደርግበት በቂ ሆኖ ለአንዷ በጣም ትንንሽ ፒዛ ስለሆነች ሁለት ሁለቱ ይበቃል። ኦሊቭም ከሌለን ደግሞ እንችላለን፣ በቃ በቺዙ ላይ መጨረስም እንችላለን። ይኸው እንደዚህ እንግዲህ ሁሉንም አድርግ ያለው ይሄው እንደዚህ አስተካክየዋለው። አሁን ደግሞ ይሄው መጋገሪያችንን ከታች እንትን ብየዋለው። መጀመሪያም ለኩሼዋለው። አሁን እንጋገረውና ደግሞ መለሳለሁ። እኔ የታቹን ነው መጀመሪያ ያሞኩት። የታችኛው ሲሞቅ ቆንጆ ስለሚያደርገው ማለት ነው ይሄው እንደዚህ ሆኖ ደርሶልናል። አሁን እናወጣዋለን። እኔ ከታች ለደቂቃ ያክል ነው ስላጋልኩት መጀመሪያ ላይ የጠቀምኩት ከዛ ደግሞ ከላይ ደግሞ አስር ደቂቃ ነው ያደረኩት በጣም ጥንክር እንዳይልብን ማለት ነው። ይሁላችሁ እንግዲህ በጣም ቆንጆ የሆነ እንደዚህ ቆንጆ ፒዛ ሰርተናል። ሚኒ ፒዛ ማለት ነው። እንደዚህ አንዳንድ ጊዜ ደግሞ ለለውጥ በቤታችን ውስጥ ቆንጆ አርገን መስራት ስለምንችል እናንተ ሞክሩት። በእውነት በጣም ይጣፍጣል፣ ቀላል ስራም ነው። ይሄው እንደዚህ አድርጌ አቅርቤዋለሁ። እንግዲህ እኔ ደግሞ ቆርሼ ቀምሼ ያሳያችኋለሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። ዛሬም ስራዬን ከወደዳችሁት ላይክ ብታደርጉልኝ ስራ ሰዎች ዘንድ ይደርሳል። ሁል ጊዜ ላይክ አድርጉልኝ እላለሁና እባካችሁ ላይክ አድርጉልኝ። ላይክ ከሌለው ምንም ዋጋ የለውም፣ ስራ ሰዎች ዘንድ እንዲደርስልኝ ማለት ነው። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው